ዮኒ በስላሴ ታምናለህ? ስላሴ የሚል መጽሐፍ ቅዱስ ላይ ያሳዩኝ፣ አንድ ቦታ በጣም አሪፍ፣ በቀላሉ ነው ምለ በቀላ አብ ወልድ፣ አብ አብ ቃል ነበረ፣ ወልድ ስጋ ነው። መንፈስ ቅዱስ ምንድን ነው? ሰራዝ አቡ መንፈስ ቅዱስ ስላሴ ማለት በግዕዝም ሆነ በአማርኛ ሶስት ማለት አይደለም። ሶስት ማለት አብ፣ ወልድ፣ መንፈስ ቅዱስ ነው ስላሴ ተባለ። ሌላ ታሪክ የለ። አብ ቃል ነው የሚል የመጽሐፍ ቅዱስ ጥቅስ እያወራን ያለነው አሁን አየህ ወደ ሌላ ነው ያልኩት። በቅድስት ድንግል ማርያም ጉዳይ እንነጋገር ብዬ ነው ያስገባው። ወደ ሌላ ከለጠጥከው እሱን በደንብ በግልጽ አላርኩም። ግልጽ እንዲሆን ነው። እየለጠጥከው ነው። እሱ ነው የምናወራው። ስለ ቅድስ ድንግል ማርያም ነው የምናወራው። እመቤታችን የምንወዳት የምናከብራት እናት ናት እያልኩ የምትወደድ የተወደደች የተከበረች ናት። መጽሐፍ ቅዱስ ላይ ምልጇን ወይም ደግሞ በእሷ በኩል የሄዱ ነገሮች ሌሎች ካሉ አሳየኝ እያል ሌሎች ነገሮች ኤልሳቤት ጋር አይደለም እናወራው። ስለሱ ነው ያልከው እኮ። ስለሌላው ሌሎቹ በደንብ አድርገው ያስረዳዋል። አመት አለው ስለምትፈልገው ግን ስለ ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ ታማልዳለች ወይም ደግሞ በእሷ በኩል የሆኑ ሌሎች ነገሮች ካሉ አስረዳኝ እያልኩ ነው። ኤርምሻይ ቴዲ ይሰማላል። ለመጨረሻ ጊዜ ልናገሩ፣ ይህን ነገር ሥላሴ ትምህርት አለ ኧረ ለምሳሌ በአካል ሦስት በመለኮት አንድ ብለን እናምናለን እኛ ክርስቲያኖች የሚል የለምለሳ በአካል ሶስት በመለኮት አንድ የሚል ትምህርት ትምህርቱ ግን አለ መጽሐፍ ቅዱስ ላይ ስለ ስላሴ ስንጠየቅ በአካል ሶስት እንዴት እንደሆኑ በመለኮት እንዴት አንድ እንደሆኑ ትምህርቱ አለ መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ መልዕክት ነው ታውቃለህ አይደል ቴዲ ከሁኔታዎች አንጻር ለምሳሌ ቆሮንቶስ ይላካል እብራውያን ይላካል አይደል ወደ ቲቶ ይላካል ያ መልእክት በነበረው ሁኔታ ለነበረው ነገር የተላከ ነገር ማለት ወንጌሉን ደግሞ ከትበውን ጽፎ ያስቀመጡ ሰዎች አሉ። ከዛ ውስጥ ደግሞ ምን ይወጣል? ትምህርት ይወጣል። ለምሳሌ ሥላሴ የሚል ትምህርት ይወጣል። ያ ሥላሴ ልክ እንደሚለው ትምህርት የቅዱሳን ምልጃ የሚል ትምህርት ይወጣል። ስለዚህ ነገረ ቅዱሳን ምልጃ ሲወራ ስፔሲፊክ ተደርጎ ይሄ ልክ እንደ ምድር ስልጣን ይሄ ምክትል ጠቅላይ ሚኒስተር ምናምን እንደሚባለው አላ ልክ እንደዛ አይደለም ልክ እንደዚ አይደለም። ስለ ቅዱሳን ምልጃ ሲናገር እመቤታችን ቅድስና የተረጋገጠ ከሆነ አዎ ታማልዳለች እንላለን። ምልጃ ደግሞ እንደነገርኩ አንዱ አካል ለሌላው አካል ማገዝ ነው፣ መተጋገዝ ነው፣ መተባበር ነው። ቅድም በጣም በቂ ጥቅሶች የጠቀሱ ይመስለኛል። በሰማይ ጸሎት አለ፣ በምድር ጸሎት አለ። ጻድቃን መንፈሶች ከኛ ጋር አሉ፣ አካሎቻችን ናቸው። ያ ስለዚህ እነዚህ አካሎቻችን ደግሞ ይጸልያሉ። ቃል በቃል ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ያማልዳሉ ይላል። ስለዚህ የቅዱሳን ምልጃ አለ። ሜይ ቢ የቅዱሳን ምልጃ የሚለው ከብዶ፣ ግን ስፔሲፊክሊ ድንግል ማርያም ታማልዳለች የሚል የባይብል ጥቅስ ከሆኑ የፈለግከው መጽሐፍ ቅዱስ ላይ ድንግል ማርያም ታማልዳለች የሚል ቃል በቃል የተጻፈ ነገር የለ፣ ልክ ሥላሴ የሚለው ቃል ቃል በቃል እንደሌለ። ግን እስኪ አንድ የመጽሐፍ ቅዱስ ጥቅስ እዚሁ እስኪ ስለሱ ሶስተኛ የዮሐንስ መልእክትን አንብብልኝ። ሆን ደስ ካለ ሶሪ ሁለተኛ ዮሐንስ መልእክት አንድ ምዕራፍ ነው ያለ። እሺ ሚንላ በእኛን በእኛ ስለሚኖርና ከእኛ ጋር ለዘላለም ስለሚሆን እውነት። እኔ ሽማግሌው በእውነት ለምወዳቸውና ብቻ እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች ለእመቤትና ለልጆቿ፣ ለተመረጠች እመቤትና ለልጆቿ። ስለዚህ ከእግዚአብሔር አብና ከአብ ልጅ ኢየሱስ ክርስቶስ ጸጋና ምሕረት፣ ሰላምን በእውነትና በፍቅር ከኛ ይሆናሉ ይላል። ትዕዛዝ ከአብ ዘንድ ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱትን አንዳንዶች ስላገኘኋቸው እጅግ ደስ ብሎኛል። አሁንም እመቤቴ ሆይ እርስ በእርሳችን እንድንዋደድ እለምንሻ አለው። ይህቺ ከመጀመሪያ በእኛ ዘንድ የነበረች ሁሉንም ነው አይደል፣ ማለት ነው ችግር የችን ጨርሳትና እሺ። እንደ ትእዛዛቱም እንሄድ ዘንድ ፍቅር ይቅርታ። አሁንም እመቤቴ ሆይ እርስ በራሳችን እንድንዋደል እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ እንድንፈጽምልሽ አይደለም። እንደ ትእዛዛቱም እንሄድ ዘንድ ይህ ፍቅር ነው። ከመጀመሪያ እንደሰማችሁ በእርሷ ትሄዙት ዘንድ ትእዛዙ ይቺ ናት። ልጨምር ስለ እመቤታችን ስል ስለ ቅድስት ድንግል ማርያም ነው። ምን እያለ ነው? ጥያቄ የሚለው አሁንም እርስ በርሳችን እንድንዋደድ ለምንሻል፣ እርስ በርስ እንዲዋደዱ። ይቺ የመጀመሪያ በእኛ ዘንድ የነበረች ትዕዛዝ ናት፣ አዲስ ትዕዛዝን እንድፈጽምልሽ አይደለም። እንዲዋደዱ ነው። ማን የጠየቀው? የመጀመሪያ አይዋደዱም ነበር፣ አይዋደዱም ነበር መጀመሪያ ቢዋደዱማ ለምን ይጠይቃል? ስለዚህ የማይዋደዱ ሰዎች እንዲዋደዱ እየጠየቀ ነው። ያ አንተ ማብራሪያ ፈልግ ለሆነዋል ስላልከኝ እዚህ ጋር ያለውን ነው በእኛ ስለሚኖርና ከእኛ ጋርም ለዘላለም የሚሆን እውነት እኔ ሽማግሌው በእውነት ለመወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠችን እመቤትና ልጆቿ ለልጆቿ ይ አሁን አይ፣ ስለማን ነው ይሄ አሁን? ስፔሲፊክ አርግልኝ። እናንተ ስለ ቅድስ ድንግል ማርያም ነው ወይስ ስለሌላ ነው? ይሄ ተባለ እሺ። እዚህ ጋር ላሳየ የፈለግኩት ምንድን ነው? ሐዋርያት ራሱ መልእክት ሲልኩ ምን እያሉ እመቤቴ ይሆን እርስ በእርሳችን እንድንዋደድ እለምን ምን ይሻለ። ስለዚህ የቅድስት ድንግል ማርያም ነው እያልከ ነው። እመቤት ይሆ እያሉ ይጠቅሳሉ፣ ሰውን እያሉ ይጠቅሳሉ ነው እንጂ ለእግዚአብሔር አደለም። ማርያም ይለምናሉ ሐዋርያት እመቤቴ ሆ እያልኩ ያለው ይሄ ስለ ቅድስ ድንግል ማርያም ነው ወይ እያልኩ እየጠየኩ እዚህ፣ ጋር ማንነቷ እከሊት የምትባል ማርያም የምትባል ተብሎ አልተገለጽም እሺ አሁን አንተ መጽሐፍ ቅዱስ ብቻ ስለምትል ማለት ስለዚህ ስፔሲፊካሊ እመቤታችን የችኛ ቅድስ ድንግል ማርያም ነች ተብሎ አልተገለጸም። ግን ሐዋርያት ይለምናሉ ማንን እመቤቴ ብለው እርስ በእርስ እንድንዋደድ እለምንሻለሁ እያሉ ይጠይቃሉ ይለምናሉ። እነሱ ይህንን ግልጽ ለማድረግ ነገር እንዳልሆነ ደግሞ እኔ መናገር ስለምፈልግ ጀስት ሌሎቹ ጋ ድንግል ማርያም እሷን ስፔሲፊክ ላርገው ብዬ። ምክንያቱም አስራ ሁለት ላይ ስታነቡት ምን ይላል? እንድጽፍላቸው የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍ ልነግራችሁም ተስፋ አደርጋለሁ። የተመረጠችው የእህትሽ ልጆች ሰላምታ ያቀርቡልቻል የተመረጠችው የእህትሽ ልጆች ቅድስት ድንግል ማርያም በመጽሐፍ ቅዱስ ልጆች እንደሌሏት በስዕለት እንደተወለደች ብዙ ታሪኮች እናገራል ማለሳሳ ስለዚህ የተጻፈው ምናልባት እዚህ ጋር ለማርያም ነው የሚሉ ብዙ ነገሮች ስላሉ ለእሷ እንዳልሆነ ልነግራችሁ ፈልጌ ነው። እንደ ብርድ ልብስ የተለተለው ለሌላ ቻፕተር እንዳንሄድ ይህን ነገር እዚህ ጋር ልዝገው። የምትሰማ ትውልድ ሆይ መጽሐፍ ቅዱስ ላይ ማርያም ታማ ልዳለች የሚል ቃል የለም። ፔሬድ እንካ ሰላምታ አስፈልገው ካለ ማምጣት ነው እኔ በዓለም ያለው ሰው ነው ነገራቸዋ። ከማናችሁ ወገን ስላሉ እየተናገርን ነው የምናልፈው። አራት ነጥብ ዘጋ። ለዮኒ ጥያቄ ላንሳ። ወደ ፊልጵስዩስ አራት አንደኛ ወደ ጢሞቴዎስ ሰዎችና ወደ ዕብራውያን አምስት ላይ እንደዚህ ይላል። ወደ ፊልጵስዩስ አራት ጌታ ቀርብ ነው። ጌታ ቀርብ ነው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። እየማለ ግን አንድ ላይ አንደኛው ወደ ጢሞቴዎስ ሁለት ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም፣ ምስጋናም ስለሰዎች ሁሉ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይል ወደ ዕብራውያን አምስት ላይ እርሱም በስጋው ወራት እርሱም በስጋው ወራት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። አንተ ወደ እግዚአብሔር ስትጸልይ ጸሎት ብቻም ሳይሆን እየማለድክም ነው። ኤርሚ ለእኔ ሊማለድልን ይችላል። አንተ ለኔ በጸሎት እና በምልጃ ለኔ ልጸልይ ትችላለህ። ስለዚህ ማርያም አታማልድም የሚለው ስፔሲፊካሊ አስፈላጊ ነው ያልክበት ምክንያት ምንድን ነው? በጣም ጥሩ። ምክንያቱም መጽሐፍ ቅዱስ ሲናገር አብዛኛው የሚማልደው ቃል በቃል ስለኛ የሞተው አሁን ሰዎች ይማልዳሉ እያሉ ብዙ ሰዎች የሚሰጡበት ወደ አምልኮ ደረጃ የሚወስዷቸው ነገሮች አሉ። ከማን ጋር ክርስቶስ በምኑ፣ በስልጣኑ እንደማይደራደር መጽሐፍ ቅዱስ ላይ ይናገራል። ምን ብሎ ከእኔ በቀር ሌላ ማለት እንዳታመልክ። ስለዚህ አሁን ስፔሲፊካሊ ላልቀው ስፔሲፊክ አድርጎ ያስቀምጣቸዋል እኛ እኔ ለአንተ አንተ ለእኔ እንደምንጸሎት እንደምናደርግ መጽሐፍ ቅዱስ ሁልጊዜም የሚናገር ችግሩ ያለው አሁን ምን ጋ ነው እንዳልኩ እነሱ ማርያምን ያመልካሉ ያመልካሉ ማርያምን የሚያመልኩ ሰዎች አሉ የተጻፈ ነው ለፍርድ ይመጣሉ ማለት ቆይቆይ ለፍርድ አንድ ሰው ይመጣል ከተባለ የፍርድ የሚመጣው ብለን እኔም አንተ የምናመልከው ክርስቶስ ነው አለ ኤርሚም፣ እሱን ነው አለ። ለፍርድ የሚመጣው ጌታ ኢየሱስ ክርስቶስ ነው። ኦቢየስሊ ግን ደግሞ ከእሱ ጋር ከቅዱሳን መላእክት ጋር ከቅዱሳን ጋር ይመጣል። መጽሐፍ ቅዱስ ቅዱሳን እንደሚፈርዱ ይነግረናል። ሌሎችንም ሰዎች እንደሚፈርዱ ይነግረናል። እሱን አሳያ። ስለዚህ አይ፣ አሁን የምትነግረኝ ለፍርድ መፍረድ ማምለክ አደለም ማለት ነው። የመጨረሻው ነው ፍርድ ማምለክ ከመሰለህ መጽሐፍ ቅዱስ ሐዋርያት አምላክ እንደሆኑ ይናገራል ማለት ነው። መፍረድ በፍርድ ቀን መቶ መፍረድ ማምለክ ከሆነ ሐዋርያት፣ ንግስት አዜብ፣ እነዚህ ቅዱሳን በሰማይ ናቸው በምድር ናቸው። እነዚህ እንደሚለው እዚህ ላይ በሰማይ ናቸው። እሺ ምን እያሉ ነው የሚጸልት? በጣም ጥሩ የሚለውን እዚህ ጋር ቃል በቃል በእግዚአብሔርም ፊት የሚቆሙትን ሰባቱን መላእክት አየሁ። ሰባቱን መለከት ተሰጣቸው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋኑም ፊት ባለው ወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ሳን ተሰጠ። ይሄ እኮ ከምዕራፍ አምስት ይመጣ። እነዚህ ቅዱሳን በሰማይ ናቸው፣ እየጸለዩ ነው። ምን እያሉ እየጸለዩ ነው? ስለራሳቸው። ምዕራፍ አምስት ጋ ውስዳለ። በጣም አሪፍ፣ በጣም አሪፍ አድርጌ ነግሬሃለሁ። ልገላገልከኝ እንደው እማቀው ጥብስ ጋር ነው የምታ ስለምኑ ስለ ማዕተብ እያወራን ስለሆነ ማለት በዙፋኑ ላይ ይላል። ምዕራፍ አምስት ጀምሮ ነው ማርበው ዮሐንስ ራ በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት ባለሰባት ማኅተም የተዘጋ መጽሐፍን አየኋል። ብርቱም መልአክ ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹን ይፈታ ዘንድ የሚገባ ማን ነው ብሎ በታላቅ ድምፅ ሲያውጅ አየኋል። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለም። በሰማይም በምድርም ቅዱሳን አሉ ብለኛ፣ ማንም አልተቻለም። ዝ ኖ ያንን ማኅተም ልነግርህ ነዋ። ስለዚህ ስለ ማኅተቡ የሚወራ ስለ ክርስቶስ ነው። ጸሎት ያደርጉት ስለ ክርስቶስ ነው ቅዱሳን የጸለዩ ክርስቶስ ይው ትጋለ አዳምጣ ጨርስ መጽሐፉን ሊዘርጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኳል ኳል ዮሐንስ አለቀሰ ከሽማግሌዎቹ አሉ አታልቀስ እነሆ ከይሁዳ ነገድ የሆነው እንስሳ ይቅርታ አንበሳ እርሱም የዳዊት ዘር መጽሐፉን ይዘርጋን ሰባቱ ማተም ይፈታ ዘን ድል ነስተዋል አለ። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደበት ቆሞ አየው። ሰባትም ቀንዶችና ሰባትም ዓይኖች ነበሩ። እነሆ ወደ ምድርም ሁሉ ተላቱ የእግዚአብሔር መናፍስት ናት። መጥቶም በዙፋኑ ላይ ተቀመጠ። ከዚያ ቀኝ እጁ መጽሐፉን ወሰደው፣ ከቀኝ እጁ መጽሐፉን ወሰደው። መጽሐፉን በተወሰደ ጊዜ አራት እንሰሶችና ሀያ አራቱ ሽማግሌዎች በበጉ ፊት ወደቁ እያንዳንዳቸውን በገናና ቅዱሳንን ጸሎትን የሆነ ዕጣን የሞላበት የወርቅ ዕቃ ያዙ ይሁላ የሚያደርጉ ለማን ለጌታ ለኢየሱስ ክርስቶስ መጽሐፉን ተወስድ ዘንድ ማህተሞቹም ትፈታ ዘንድ ይገባሃል ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገን ሁሉ ከአዛብም ከህዝብም ሁሉ ሰዎችን ዋሽተ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው ማነው ይህንን ያደረገው ኢየሱስ ክርስቶስ ካህናት ያደረጋቸው እነዚህ ነው ሾማቸው ማነው ቅዱሳን ያልካቸውን አንተ ያልካቸው ክርስቶስ ነው ሾማቸው ካህናት አደረግካቸው በምድርም ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ በምድርም ላይ ይነግሳሉ ብለው አዲስ ቅኔን ይዘምራሉ ለማን ነው የሚዘምሩ እዚህ ጋር አየሁም በዙፋኑ ላይ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ ሰማው። ቁጥራቸውም አላፋት ጊዜ አላፍና ሺህ ጊዜ ሺህ ነበር። በታላቅ ድምፅ የታረደው በግ ሀያልና ኃይልና ባለጠግነት ጥበብም፣ ብርታትም፣ ክብርም፣ ምስጋናም በረከትም ሊቀበል ይገባዋል አሉ። ይህንን ነው ለማን ነው እንደዚያ ያሉት? ያመሰግ ቅዱሳን ለማን ለኢየሱስ ክርስቶስ ነው የሚያደርጉት አይ ሙሉውን ጨረሰው እሱ። ከዛም በሰማይም በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ በረከትና ክብርም፣ ምስጋናም፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። ሁሉ ይህንን ያደረጉ ቅዱስ ኢየሱስ ክርስቶስ እነማን ናቸው? እነሱ በሰማይ ያሉት ብቻ ይኸው የሚናገረው ሁሉንም እኮ ያለ በሰማይ ብቻ ነው። በምድር በሰማይ ምስላል በምድርም በሰማይ በምድርና በሰማይ በሙሉ በምድርና በሰማይ ያለ መላእክትም አለ። በምድርም ደግሞ ህዝቦች አሉ። ሁሉ ለማን ነው? ምስጋና ይገባዋል እያሉ የዘመሩት ለኢየሱስ ክርስቶስ ቅዱሳን ያደረጉት ያመሰገኑት ምስጋና ያመጡት ሁሉ ነገር ያደርጉት ክርስቶስ ነው ነው የሚለው አሁን አንተ ምትላይን ደግሞ ለማን ነው? ለሰዎች ነው? ይህን እያደረጉ ያሉት እያልኩ ነው። አይ ለሰዎች ነው አላልኩም። ስለዚህ አሁን አንተ አሁን ምስጋና ያልኩት እኔ ቅድ ሁለቱንም ጥያቄ ስለጠየቀኝ እሱን ልመልስና ወደ ኤርሚ ይሄዳል። ምስጋና፣ አምልኮ፣ ዝማሬ መጽሐፍ ቅዱስ የሚለው ለእግዚአብሔር ብቻ ነው። ለሰው ልጅ ዘምሩ የሚል አንድ ጥቅስ ይምጣና ለሰው ወይም ለመላእክት ዘምሩ የሚል አንድ ጥቅስ ይምጣና እዚህ ማውራት እንችላል። ለሰዎች ዘምሩ፣ ሰዎችን በመዝሙር ወይም ደግሞ ቅዱሳንን መላእክትን በመዝሙር እየዘመራችሁ አመስግኑ የሚል መጽሐፍ ቅዱሳዊ ጥቅስ ከመጽሐፍ ቅዱስ እኔ ከዚህ ይሰጣል። ዮሐንስ ራይ ምዕራፍ አምስት ላይ ይናገራል። መዝሙር ዳዊት ላይ መቶ ሀምሳ ላይ ይናገራል። ብዙ ቦታዎች ይናገራል። ለሰዎች ወይም ደግሞ ለመላእክት በዝማሬ አመስግኑ የሚል አንድ ጥቅስ ኤርሜሻ እንዲነግረን በፍቅር ጠይቋል። ዮኒ አመሰግናለሁ። ኤኒዌይስ፣ የአሁኑ ጥቅስ ራሱ ዮኒ የጠቀሰው ላይ ሁለት ነገሮች ፖይንት ማድረግ እንችላለን። የመጀመሪያው ፖይንት ምንድን ነው? አንደኛው ዮሐንስ ነው እየተናገረ። ዮሐንስ ምን ሰምቶ ነው እየተናገረ ነው? እሱ እንዳለው በሰማይ በውሃ ውስጥ በምድር ያለ ፍጥረት ሁሉ ወደ እግዚአብሔር የሚናገረውን ምን አደረግ ሰማ። ምን አይነት ፖይንት ይሰጠናል? ምን አይነት መልስ ይሰጠናል? ቅዱሳን አንድ ቦታ ሆነው ምን ያደርጋሉ? ያ የሁሉንም ሰው ጸሎት በአንድ ጊዜ ይሰማል፣ ይሰጣቸዋል። ይህ ከእግዚአብሔር የተሰጠው ጸጋ ነው። ብዙ ጊዜ ምን ይላሉ? እግዚአብሔር ፈቅዱ፣ እግዚአብሔር ፈቅዱ፣ እግዚአብሔር ፈቅዱ። ግን ይሄ ጸጋ ለሰዎች የሚሰጥ ነው። ሁለተኛው ኦቪስሊ ማተም መፍታትና ጸሎት ምን ማዕተብ ሊፈታ የሚገባው ማነው ነው? ጌታ ኢየሱስ አምላክና ፍጡሩን ምን አገናኙ ሲጀመር ኢየሱስና ሌላውን ፍጡሩን፣ ኢየሱስና መላእክትን፣ እየሱስና ድንግል ማርያምን፣ ኢየሱስና ሌሎች ሰዎችን በስልጣን በደረጃ ምን አገናኛቸው ሲጀመር? በኢየሱስ ሰ ይህ ይዘዊ በጣም ከሌሎች ቦታዎች ስሰማራ በጣም ነው የሚያስቀኝ። ቤተክርስቲያን ላይ ቤተክርስቲያን ምን ያህል ሚስሊድ እንደሚያደርጓት ማለት ምን ያህል ሀሳቧን ስትሩማን ፋላሲ እንደሚሰራ ያላለችው ነገር ተብሎ ምን ይደረጋሉ? ለሱ መልስ ይሰጣል ምን ይባላል ጥያቄው መበለስ ሲከብዳቸው ምን ያደርጋሉ መሰለኝ ለራሳቸው ጥያቄ አዘጋጁና ለዛ ጥያቄ መልስ ይሰጣል አይነ ወይስ ቅድም ያሳየው ግን ቅዱሳን በሰማይ ሆነው ምን ያደርጋሉ ይጸልያሉ መልአክ ደግሞ ምን ያደርጋሉ ጸሎታቸውን ይዘው ይወጣሉ ይላል ወደ እግዚአብሔር እዛው አራት ላይ ስለዚህ ቅዱሳን ይጸለያሉ ስለ የትኛው ስለ አካሎቻቸው ይጸልያሉ። ቅድም ተናግራሉ። አካላችን ውስጥ ለምሳሌ ጻድቃን መንፈሶች የሚልአሉ። ጻድቃን መንፈሶች እነማን ናቸው? ይ ቅዱሳን፣ መልአክ፣ ጻድቃን መንፈሶች በእኛ ህብረት እንዳሉ ይናገራል። ህብራዊ ነስረ ማን ናቸው እነዛ ጻድቃን መንፈሶች አሉ ህብረታቸው። ስለዚህ አንደኛው ለሌላኛው ምን ያደርጋል? እርዳታ ይጠያየቃል። አንድ አካል ነው ይህን በጣም እንደገቱ እንዲ መናገር አይጠበቅብኝም። ምናልባት ግን ሆኒ ምን ብሎ ነበር ለመላክ አይጀመርም ማለት መዝሙር መጽሐፍ አውጣልኝ፣ ሰላሳ አራት ሰባትን አውጣልኝ። ቆይ ሰዓት ለመቆጠብ ኤርሚ አንተ አውጣና አንተ አንብ፣ መዝሙር ሰራሳ ለቅዱሳን ምስጋና ዘመራል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸው ማል ይል እግዚአብሔር። ታዲያ እኛ የሴጣን መልአክ ምስጋና ይገባዋል ብለን አናምምነው ዘምሩ የሚል ነገር አለ። እግዚአብሔር ነው ላይ መዝሙር ላይ ነው መዝሙር አራት ላይ ዘምሩ ምን ምን ምን መዝሙር እኮ ነው መዝሙረ ዳዊት ሰላሳ አራት ሰባት ላይ ነው አ አዎ መዝሙር ነው፣ የዳዊት መዝሙር ይባላል እና ዘምሩላቸው ይላል ዘምሩላቸው ይላል። ዳዊት ዳዊት የእግዚአብሔር ነው ለማይጣፍ ነው በዜማ ነው እያለ ነው እየጠየቁ ለእግዚአብሔር መዘመር ለኢየሱስ መዘመር እንደሚገባ መቶ ሀምሳ ላይ ምን ይላል? ለሥላሴ ለእግዚአብሔር ለኢየሱስ እንደኛም ይዘምራል። እንደኛም ይዘምር የለም ለእግዚአብሔር ለሥላሴ ለወልድ ለመንፈስ ቅዱስ ለጌታ ኢየሱስ ለምንድነው እኔ አንብብልኝ ስትለኝ፣ እኔ እኔ አነብልኝ ስትል ለምን ክርክር ውስጥ እገባለሁ ማብራራት መዝሙር መቶ ሀምሳ አትጠይቀው አንተ በሚሰጥ ደቂቃ? አንብብል ሳሱን ጠይቀኝ እኮ። አስረዳም፣ አንተ አስረዳም። እዚህ ጋር ያሉ ከእኛ የሚወጡ ሰዎች እያደመጡ ስለሆነ የሚበጃቸውን ይዛሉ። አሁን አንተ ለማን ነው አምልኮት? ለማን ነው ዝማሬ? ለማን ነው ጸሎት? በተናገረው መንገድ አንተ ደግሞ ደቂቃውን ወደ አንተ ነው ይመጣው። አዎ አንዴ አንዴ፣ ይሄኛውን ፌድሻ ይቅርታል። ስለ ዝማሬ ስላወራን መዝሙር መቶ ሃምሳን አንብቦ ይጀምርልን ዝማሬውን ስፔሲፊክ አድርጎ ዳዊት የተናገረው ስለመዘመር ስለማን እንደሆነ ቃል በቃል ዳዊት ይናገራል። እሱ ደግሞ ለመላእክት ዝማሬ ያስፈልጋቸዋል ብሎ እያለኝ፣ ስለሌሎችም ያስፈልጋቸዋል እያለ ስፔሲፊካሊ፣ እኔ እየጠየቁት ያለው እንደበፊቱ ዝማሬ ለሌሎቹ ይዘመር የተባለው ቦታን አሳያ ለእግዚአብሔር ይዘመር የተባለ ለክርስቶስ ይዘመር የተባለው መጽሐፍ ቅዱሳዊ ነው። መዝሙር መቶ ሀምሳን አንብበህ ንገረኝ እያልኩ ደግሞ አይ ለምላምን ለቅዳሳንም ዝማሪ ፈጣሪያን ይመልስልኝ እያልኩ፣ እሺ ለአንብበለት ከመቶ ሀምሳ ጀመርለት እና ከዛ ወደ መዝሙር አንድ ይሄዳለሁ። ለማን ለማን እንደሚዘምር ምስጉን ነው እያለ ለነማን ለነማን እንደሚጀምር ማለት ነው። እስኪ መቶ ሀምሳ ላይ መጀመሪያ ከመጨረሻውን ጀምር። መጨረሻ ነው መቶ ሀምሳ ማለት። እሺ እግዚአብሔርን በመቅደሱ አመስግኑ፣ በኃይሉ ጠፈር አመስግኑ፣ በችሎቱ አመስግኑ፣ በታላቅነቱ ብዛት አመስግኑ፣ በመለከት ድምፅ አመስግኑ፣ በበገና በመሰንቁ አመስግኑ፣ በከበሮና በዘፈን አመስግኑ፣ በአውታርና በእንቢልጣ አመስግኑት፣ ድምፁ መልካም በሆነ ጸናጽር አመስግኑት፣ እልልታ ባለው ጽናጽር አመስግኑት እስትንፋስ ያለው ሁሉ እግዚአብሔርን ያመስግን፣ ሃሌሉያ ይላል። እግዚአብሔር ይመስገን። ይመስገኛ ይዞ ዳዊትን በጣም ቤተክርስቲያን፣ ታውቃለህ፣ ዳዊት የጸሎት መጽሐፋችን ነው። እና አንድ ሰው ጸሎተኛ ነኝ የሚለው ይህንን ዳዊት በደንብ ካነበበ አሪፍ ጸሎተኛ ነው። ይጸልያል በደንብ አዲስ ኪዳንም የሚያዛል ዳዊትን እንድናነብና፣ ይህ በጣም የቤተክርስቲያን ትምህርት ነው። ቤተክርስቲያን ተደጋግሞ ተደጋግሞ ተደጋግሞ መዝሙረ ዳዊት ብቻውን አለ። ታውቃለህ ዳዊት የሚባል መጽሐፍ ነው። ዳዊት እንደግማለን ይባላል። ዳዊትን እናነባለን ማለት ልክ እንደ ጫሉ ይህን ራሱ እያደረገ ያለው በምንድ ነው? በከበሮ በሚልታ ነው። ዳዊት ይህን ራሱ እየተናገረ ያለ በመዝሙር የዳዊት መዝሙር ማለት በመጀመሪያ ግልጽ ላድርግላችሁ መዝሙር ነው። ራሱ እየዘመረ ነው ዳዊት። የዳዊት መዝሙር ተጽፎ ነው እዚህ ጋር። ዜማ ስለሌለው ዜማ ቢኖረው ቢያወጣው ጥሩ ነበር። ወይል ግን አንድ ላይ ምን ብሎ እንደሚጀምር ታውቃለህ? አንድ ላይ ምስጉን ነው በክፉዎች መንገድ ያልሄደ በኃጢአተኞችም መንገድ ያልቆመል በዋዘኞችም ወንበር ያልተቀመጠ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፎች እንዲያይሉ ነገር ግን ነፋስ ጠርጎ እንደሚወስድ ትቢያ ናቸው። ያ ስለዚህ ክፉዎች በፍርድና ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፎችን መንገድ ግን ያጠፋል ብሎ ምስጉን ነው። ምን ያዘራል፣ እንደዚህ ያደረጋል። ምስጉኖ ነው። እያ ምን ያደርጋል፣ ምን ያደርጋል? አንድ ላይ ንድ ነው የሚጀምረው መዝሙር መዝሙረ ዳይ መራባን እንዲህ ብሎ ነው የሚጀምረው። ከዛ ይህ ሌድና ሰላሳ አራት ላይ ሲደርስ አቤት መልአክ ምን ያደርጋሉ ብሎ ነው የሚጀምረው። ያድናሉ ብሎ ደግሞ ይዘመራል። ምን ብሎ መዝሙር ሰላሳ አራት ቁጥር ሰባት ላይ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸው። ማን እያለ ያስገባል? የማን የእግዚአብሔር መልአክ ነው የሚለው አለኝ። አዎ እኛ ለእግዚአብሔር መልአክ እንደ ዳዊት እንዘምራለን። አንተ እንደ ማን ሆነ ነው ለእግዚአብሔር መልአክ አይዘመሩ የምትለው ጥያቄ ነው። እንደ ዳዊት እግዚአብሔር እንደ ልቤ እንዳለው እንደ ዳዊት ለመልአክ እንዘምራለን። ምስጉን ነው እያለን፣ ምስጋና ለሚገባቸው ክብር ለሚገባቸው ሁሉ ምስጋና እናቀርባለን። እንደ ዳዊት እንደ እግዚአብሔር ሰው እሺ አንተ እንደ ማን ሆነህ ነው ይሄንን ነገር የምትቃወመው ጥያቄ ነው። ይሄ እግዚአብሔር ቃል ስለዚህ በጣም ግልጽ የሆነ ትምህርት ነው። ወደዚህ ወደዚህ መዝሙር መሆኑን አለመሆኑ ይሄኛው ስለዚህ ከመዝሙር ለመላእክቶች ስለሚል ለመላክቶች ለዛ ነው የምንዘምረው ነው ምትነው ኦስ የታወቀ ዳዊት እንደዘመረው ነው የምንዘምረው እያ እንግዲህ መዝሙረ ዳዊትን የሚያህል ማት ሐዋርያት የሚጠቅሱት ሐዋርያት እንኳን ይጠቅሱታል።